ማንነታችንን ስለሚያውቅ መውጫ መግቢያችንን ስለሚያውቅ ሰልሎን ነው እንዲህ የሚጫወትብንራነ ማንነታችንን ለጉጠን እቅድ

ምን ትሰሪ? ምን አውግተን ነው ምን ተጫውተን ነው? አሁን ሌላ ነገር ምታምን አስማራ ተመንገድ ቢያገኝ ሳሁን አንድ ያረጋል። ምን እኛ አብረለን እንጣላት አልሆነም ወይ ምን ነባገኝ ምን ነባገኝ ሁትና እንደው የወንድነቱን እዚያው በተዋጣልን አብር ግሜ እንደው ባስ ጋጥቶ አስማራ የወንድነቱን አይደለም ሰውዬው በግላጫ አይመጣም፣ በስጉር ነው። አሁን እሱ ተለዋውጦ ነው የሚመጣ እንጂ አፈር ያብለው ከጀም እንጂ እንዲህ ያለ ነገር በይዝም ብለሽ አሁን ሌላ ነገር አታምጪም እልክ። አሁን ተፈራሽ ስጋት እንድንታሪ በዚያ በማሽዋለቾ በኩል አርገሽ እና ተብርቄ ዘንዳብራቾ ይፈራል ለብየ ተቀምጭ ብፈር ተፈራ ተፈራሁን

ታገኘው ዳምጠው እንዳይሞት እንዳይድን አድርገህ እንደው ዝም ብለህ ሰጉ እኮ ነው። እኔ ደግሞ ያው በዚያ በላይ በኩል በእናትህ በዚያ በኩል በዚያ በኩል በአንተ በኩል ሲመጣ ሰጠት። በአንተ በኩል ከመጣ ደግሞ ወደ እኔ ነው የሚሮጥ በዚያ በኩል

አያሌው አያሌው አንተ ልብም ማልብ ይሄ ያየው ትናንትና ከድም ጆም እየሮጠ መጣ። አሁን እኛ አዳዳውን እንትን ብሎ ትቶ ውለህ አንተ ያን ሰው እየ ስናሯሩጠው በዚያ በኩል ዙሮ መጥቶ አንድ ነገር አርጎት ቢሆንስ? አንድ ነገር አርጎት እንጂ እስካሁን ድረስ እንዴት ዳናውን ያጠፋል? ወይ አስመራ አይጠፋም። አሁን አያሌውን አንድ ነገር የሚያደርግ አያሌውን እኮ የሆነ ስር ይዞ ነው ሽጉጥ ብሎ መሬት ስር ነው ተንበል ብሎ የምታገኝው አንተ በጤናውም አይመስለኝ ረስታ አሁን አይቆይም። አንተ ኧረ እንደው መጦ ይስማልበት ይገርም የማይደንቅ ምን ነገር እኛ ለኩሶ እሱ ባንዴ እንትን የጠፈሴ ይሄ ነገርኛ ጉዳይ ብቻ ነው። አንተ አንድ ነገር ቢሆን ነው እንጂ ዝም ብሎ አይቀመጥም። ነው ማለት ደግሞ ችግር አለ። እሷ ምንም ነገር አይሆንም። አሁን ይልቅ እንደውም እናስወጣውና አብረን ከእኛ ጋር እንትን ይበል። በእርግጥ አይጠቅመንም፣ ለምንም አይጠቅመንም። ግን ቢሆንም በራሱ ጉዳይ እንዴት እኛን እንትን። ጥሩ ጥሩ ጥሩ ሐሳብ አመጣ። አሁን ያመጣው እኛ እንደሆነ ምን ሆነበት?

ይችል መንደር ነው፣ ቀዳዳ መንገድ። በቃ እንግዲህ ምን ማድረግ ነው ያለብኝ? እዚያ ላይ መንደር ያን የፈረደበት አሁን እዚያ ላይ ድረስ መጀመሪያ ሴራው ሲጠነሰስ በዚህ

የተፈረከረከ አልቋል። ጨርሳችሁ ታልብጄ ጠርሙስ አረቂ አዘጋጅ ዳሳሽ ጠርሙስ አረቂ ይዘሽ ተከተኝ ልላት ነበር እኮ አሁን ልላት ይዤ በስራቱን እንትን ጭራሽ ደጅ ድረስ መጥቶ ሚስቶቻችንን እኮ ነው የወለው። ያስደነበራችሁ ከእናንተ ደጅ መጥቶ እና ባንተ የመጣሁት፣ ታዲያ የት ልደርስ ነበር? ባንተ የመጣሁት፣ ባንተ ጭምር የመጣሁት፣ ባንተ እንደው ባንተ ደጅ መጣሁ ሴቶች

እኛ አሁን እኔም ቆብ እንደዚህ በናቲላ እያደረኩ እሱን በጣም የጠመጠመ እንዳይለየን ነው፣ ተርቅ እንዳይለየን አዲስ ዎ መስለን እንድንታየው ነው። እንደዚህ አሁን አዲስ ለመምሰል ነው። ሶስታችን የምንገናኝ አንድ አይነት ቦታ ነው። የጋን ጊዜ እንዳልሆነ አርገ አለ ዘርግች ዘርግች እንደቆዳ እንደቆዳ እንዳልኩህ እንደቆዳ እንደበቆዳ ያ መሰብሰቢያችን እዚያ ሰንበቴ ሰንበቴ የምንጠጣበት ላይ እንደበቆዳ ነው የምዘረግ አለ። ሰንበቴ መዘባበቻ ነው የህዝቡ የመንደሩ ማድረጉ

አዲስ ብላን ጠላትህ ጠላታችን ነው

እንዴት ነው ነገርህ? እሷን ነው የምንጠብቅ? ሊባ ነው አሁን ሲያረፍድብን። ጠላ ማንቦጫውን ጠላ እና ጠርሙስ አረቂ አዘጋጅ። የምትሰራች ነው ይዘነው፣ የፍጥኛ ስረን ይዘነው መልኩንም እዚያ